አዲስ አበባ ከተማ ውስጥ ጥቃቅኖችን ሳይጨምር ከ3800 በላይ ኢንዱስትሪዎች ይገኛሉ። በዛሬው ዕለትም የአዲስ አበባ ከተማ ከንቲባ አዳነች አበቤን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች በከተማዋ አቃቂ ቃሌቲ ክፍለ ከተማ በተለይም በማኒፋክቸሪንግ ዘርፍ እየተሰሩ ያሉ ስራዎችን ጎብኝተዋል። በጉብኝታቸው የተሽከርካሪ መለዋወጫ ማምረቻዎችን፣ የመኖ ማቀነባበሪያዎችን፣ የግንባታ ግብዓት ማምረቻዎችንና የጨርቃጨርቅ ማምረቻዎችን ተመልክተዋል። ኢንዱስትሪ ከፍተኛ የእድገት ዘርፍ ተደርጎ ከኢንዱስትሪ ውስጥ ደግሞ አምራች ኢንዱስትሪዎች በልዩ ሁኔታ ድጋፍ ሊደረግላቸው እንደሚገባ ተስማምተን እየሰራን ያለ ነው። ከነኚህ ከአምራች ኢንዱስትሪዎች ውስጥ ደግሞ በከተማው አስተዳደር ለወጣቶች ስራ ለመፍጠር በተለያዩ ደረጃዎች አደራጅተናቸው ያስገባናቸው ስራ የጀመሩ ስራ ጀምረውም ውጤታማ የሆኑ በርካቶች አሉ። አምስት አመት የሞላቸውን እነኚህን የአምራች ኢንዱስትሪዎች አጠቃላይ ስምሪት ማየት ስለሚገባን ለመደገፍን በቀጣይ የሚያስፈልገውን ግብአት ለማቅረብና ለማበረታታት ጭምር ታላ ይህንን ያለመ ነው ማለት ነው። በመዲናዋ 2094 የሚሆኑ አምራች ኢንዱስትሪዎች ከውጭ የሚመጣውን ምርት በመተካት ሀገር ውስጥ የሚያመርቱ መሆናቸውም ተነስቷል። በእውነት ዛሬ ያየ ነው፣ በጣም ያስደስታል። በአምስት ዓመቱ ውስጥ ያመጡት ለውጥ በጣም የሚገርም ነው። እስከ መላክ ድረስ ተኪ ምርት በጣም በሰፊው እንዳያችሁት ብዙ ተኪ ምርቶችን እያመረቱ ነው ያሉት። ቀጥሎ ያለው ደግሞ መላክ ነው። የውጭ ምንዛሪያችንን ችግር የሚፈታው የኢትዮጵያን እድገት የሚያፋጥ ነው። በራሳችን ብቻ ምርቶች ራሳችን አምርተን ኢምፖርት የምናደርገውን ሰብሲት በማድረግ ወይም ደግሞ በመተካት ብቻ ሳይሆን መላክ አለብን። የምርት እጥረት አምራችነት እየተበረታታ የምርት ጥረት መቀረፍ መቻል አለበት። በኢንዱስትሪዎች ግራናይትም እየተመረተ ሲሆን የአምራች ኢንዱስትሪዎችን ምርት ውጤት በመጠቀም ደረጃም የህብረተሰቡ ለውጥ እየተሻሻለ መጥቷል። በኢንዱስትሪዎች ያለውን ችግር ለመለየትና አምራቾች ከመንግስት የሚፈልጉትን ድጋፍ ለማወቅ ጉብኝቱ ጥሩ እድል ፈጥሯል። በጉብኝታችን ኢንዱስትሪዎቹ ያሉበትን ሁኔታ እና አቅማቸውን ለማየት እድል አግኝተናል። ከዛ ባሻገር ደግሞ የሚያነሷቸውን ጥያቄዎች ለማዳመጥም እድል አግኝተናል። የኤክስፖርት ምርታችን አሁንም ገና ነው። ኤክስፖርት የሚያደርጉ ኢንዱስትሪዎች አሉን። በቁጥር ግን ቁጥራቸው ማደግ አለበት፣ ምርታቸው ማደግ አለበት፣ የሚያስገኙም ዶላር ከፍ ማለት አለበት። ያን ለማድረግ ደግሞ የሚያነሷቸው ጥቃቅን ነገሮች አሉ በአካባቢው አስተዳደር የሚፈቱ እንደዚሁም ደግሞ በፌዴራል ደረጃ ሊፈቱ የሚገባቸው። ከዛ ባሻገር ደግሞ ኢንዱስትሪዎቹ ራሳቸው ሊያዋቸው ሊፈቷቸው የሚገቡ ስራዎች አሉ። እነዚህን ጨምረን ማስተካከያ ለማድረግም ፕላስ ኢንዱስትሪዎቹን ደግሞ ለማነቃቃትም እድል የሚፈጥር ጉብኝት ነው ያደረግ ነው። አልባሳት ላይ ያየናቸው፣ ጋርመንት ላይ ያየናቸው የሚገርሙ ምርቶች ለሀገር ውስጥ ብቻ ሳይሆን ለውጭ ጭምር የሚላኩ ናቸው። እነኚህም ማበረታታት ያለባቸውን ችግር ቀረብ ብለን አውቀን ችግሮቻቸውን መፍታት፣ የበለጠ እንዲሰሩ፣ ብዙ የሰው ኃይል ወደ ስራ ማስገባት እንዲችሉ፣ አዳዲስ ማሽነሪዎችን ማምጣት እንዲችሉ፣ ፈጠራዎች እንዲበረታቱ፣ ቴክኖሎጂዎችን መጠቀም እንዲችሉ ለማድረግና የሀገራችንን ሁለንተናዊ ብልጽግና ለማረጋገጥ የሚያስችለንን አቅም በዜጎቻችን በተለይም ደግሞ ይሄንን አምራቹን ኃይል ወጣቱን ኃይል ማበረታታትና እነሱ የሚሰሩበት እድል እንዲሰፋላቸው የማድረግ ስራ አቅደናል። መሬት ላይ ደግሞ የሰራናቸው ስራዎች አሉ። እነኚህ እቅዶቻችን በብዛት የተተገበሩ ናቸው። ከንቲባ አዳነች አቤቤ እንዳሉት በአምራች ኢንዱስትሪዎች አዳዲስ ፈጠራዎችም እየመጡ ነው። እቅዶችን ለማሳካት ነባሮችን ማበረታታትና እንዲጠነክሩ ማድረግ እንዲሁም አዳዲሶችም ወደ ዘርፉ እንዲገቡ ማድረግ ያስፈልጋል። ለዚህም በመንግስት ተደራጅተውና በራሳቸው ለሚሰሩ አምራቾች ድጋፍ ይደረጋልም ነው ያሉት። የሚሰሩ እጆች ሁልጊዜ ይበረታታሉ። እንዲበዙ እንፈልጋለን። ማብዛት አለብን። ስለዚህ በጥራት በፍጥነት መስራት እንዲበዛ የማድረግ ቀጣይ ርብርብ የምናደርግበት ማዕከላችን ነው። በዚህ በኩል ኃላፊነታችንን ለመወጣት በእኛ በኩል ዝግጁ ነን። እየሰሩ ያሉትም ደግሞ ከዚህ በላይ ለመስራት እልህ መግባት አለባቸው።